ሴት ልጅ በቀላሉ ፍቅር የሚያስይዛት ወይም ሴት ልጅ እንዴት ነው በቀላሉ ፍቅር የሚይዛት የሚለውን ጥያቄ በዛሬ ቪዲዮችን ላይ እንመልሳለን ወንድ ልጅ በሚያደርገው በሚያሳያት በሚሰጣት በሚነግራት እንዲሁም እንዲሰማት በሚያደርገው ስሜትና እሱን እንድትወደው በሚሰጣት ምክንያቶች በሙሉ ከሱ በፍቅር ልትወድቅ ትችላለች እነዚህ በሙሉ ታዲያ ምን ይፈልጋሉ እሷን ማወቅ ይፈልጋሉ እሷን መቅረብ ይፈልጋሉ አንተን ብዙ ኢንቨስት እንድታደርግ ያደርጋሉ። በአጠቃላይ ልፋት፣ ምናልባት መስዋዕትነትንም ይጠይቃሉ። እነዚህ በሙሉ ነገር ግን በደንብ የሚሰሩ ውጤት የሚሰጡና እሷን የሚያሳምኑ መንገዶች ናቸው። ነገር ግን እነዚህን በሙሉ ሳትጠቀም በተፈጥሮዋ እንዴት ነው ዲዛይን የተደረገችው? ምን አይነት ፕሮግራም ነው? ምንም አይነት ኢንቨስትመንት ሳላረግ በቀላሉ እንድትወደኝ ወይም ልታፈቅረኝ የምትችለው የሚል ጥያቄ ካለ ከኔ ከእህት ጋር የተወሰኑ ደቂቃዎችን መቆየት ግድ ይላል። አሊያም ደግሞ እኔ ብዙ ለፍቻለሁ ግን ልታፈቅረኝ አልቻለችም ካልክ እሱንም በውስጥ አዋቂነት የሚመልስልን አፍቃሪና ተፈቃሪ ለምን አይገናኝም? አንዱ አፍቃሪ አንዱ ተፈቃሪ የሚሆንበት ምክንያትስ ምንድን ነው? የሚለውንም ሊመልስልን የሚችል ሀሳብ ነው ይዤ የመጣሁት። ነገር ግን እነዚህ ማንነቶች ካሉ እነዚህን አንተ ላይ ማየት ከቻለች እነዚህን አንተ ላይ አይታ ፊል ማድረግ ከቻለች አንድ ሴት ለመነኝ ምንም ማድረግ አይጠበቅብም ራሷ እንድትመጣ ማድረግ የሚችሉ ኃይሎች ናቸው። ሀይ፣ እንዴት ናችሁ? ዩዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ሰለኛ ሴቶች ነግራችኋለሁ ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን፣ እንዲሁም ከኛ ሚስጥሮች ውስጥ አካፍላቸዋለሁ። ታዲያ ይሄንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ ማድረግ እንዳይረሳ አብራችሁ የደውን ምልክቷልም ተጫኑ ከዛ በፊት ግን ለብዙ ወንድሞቻችን እንደርስ የቪዲዮን ሀሳብ ላይክ እናረጋለን። እነዚህን ሶስት ነገሮች ለማድረግ የሚያስፈልግህ አንድ ሰከንድ ነው። አብራችሁን ቆዩ። አንደኛው ሴት ልጅን በቀላሉ በፍቅር የሚጥላት ወንድ የማይቀያየር ማንነት፣ የማይቀያየር ባህሪ፣ የማይቀያየር ድርጊቶችን የምታይበት ቀጣይነት ያለውን ነገር ሁሌ ለሰዎች መስጠት የሚችል ዛሬ ቀዝቃዛ ነገ ደግሞ ሀ የሚሆን ሳይሆን በሀስ እንዴት ነው ማቹር የሆነ ወንድ በአስተውሎ ነገሮችን የሚያደርግ ዛሬ ያከብራታል፣ ንግ ደግሞ ሊገላመጣት ነገ ሊያጣጥላት የማይችል ወንድ ሲሆን፣ ለእሷ የሰጣትን አክብሮት ለሌላም ሰዎች መስጠት የሚችል ማንነት ሲኖር፣ እነዛ ነገሮች ደግሞ የማይቆራረጡ እንደሆነ፣ ለምሳሌ በዙሪያችሁ ካሉ ሰዎች ስለ አንተ የምትሰማው ኮመን አንድ አይነት ነገር ሲሆን፣ እሱ እንደዚህ አይነት ሰው ነው፣ የምታየውን አንተ ላይ የምታውቀውን ነገር ኦር የሳባትን ነገር ከሌሎች ስሰማ ይሄ የውሸት እንዳልሆነ የማይቀያየር ማንነት እንደሆነ ቀጣይነት ነገር ልትሰጣት ልታሳያት የምትችለው ማንነት እንዳለ ስታይ ወይም ስታቃ አንድ ወንድ ልጅ በቀላሉ ጁን ትሰጣለች። ለመሰላቹ፣ እንደዚህ የምታደርገው ትልቁ ምክንያት ሁላችንም ሴቶች የራሳችን ጥያቄ አለን፣ የራሳችን ኢንሴክር የሆነ ነገር አለን። ወደ ወንድ ልጅ ለሜል ወይም ወንድ ልጅ ወደ እኛ ሲመጣ፣ ስለዚህ ይሄን ባይ ዲፎልት ይመልስላታል። ናቹራሊ ራሱ ያየችው ነገር የሰማችው ነገር የሳባትን ነገር በቀጣይነት ስታይ ነገም እውነት እንደሆነ ነገ እንደማይቀየር ነገ እዚህ ሕይወት ውስጥ ወይም አንተን አፍቅራ አብራ ብትሆን ደስ ከምትፈልገው ወንድ እንደሆነ ጋር አብራ መሆን እንደሚችል ውስጧ ጥያቄውን በራሱ ጊዜ ይመልሳል። ሰው ሳይነግራት፣ ለምሳሌ ሰው ሳይነግራት እንደዚህ ነው የምፈልገው እኔ እንደዚህ ዓይነት ብሎ ሳይመጣ ራሷ በራሷ ጊዜ ለውስጧ የምትሰጠው ነገር መልስ ይሰጣት። በእርግጠኝነት በቀላሉ ተፈቅረሃለች። አንተ ምንም አላረክም ማለት ናቹራሊ። ግን ቀጣይነት ያለው የማይለዋወጥን፣ ደስ የሚሉ ነገሮችን ስታይበት ታሳምናታለን። ማንም ሰው ደግሞ ይሄንን ሰው ለመውደድ ለማፍቀር ቅርብ ነው። እኛ ሴቶች ደግሞ ለፍቅር ህይወታችን የምንመኘው ለፍቅር ህይወታችን የምንመርጠውም እንደዚህ ወንድ ነው። ምንም ማድረግ አትችልም በቀላሉ በፍቅር የሚጥላ ይሄንን ማድረግ የሚችልና ይሄን ሲያደርግ የምናየው ወንድ ነው። ሁለተኛ ሁሉም ሰው የሚወደውና የሚያከብረውም ሰው ሴት ልጅ በቀላሉ በፍቅሩ ትወድቃለች። በዙሪያው ያሉ ሰዎች ፍቅር ያለው የሰው መውደድ ያለው ወንድ የለም። በተለይ ደግሞ ሴቶች የሚወዱትን ወንድ ከሆነ ወዲያው ነው በፍቅር የምትወድቀው። ያ ማንነት ከየት እንደመጣ በተፈጥሮ ሊሆን ይችላል። በምታደርጋቸው ሰዎችን በምትሰጣቸው ነገሮች ሰዎችን ማስደሰት በመቻል ሰዎችን ስታስቅ የምታይ ከሆነ ፈኒ ከሆንክ፣ በተመሳሳይ ደግሞ ቁም ነገረኛ ከሆንክ በእንደዚህ አይነት ነገሮች ነው የሚመጣው ለምሳሌ የመረጥ ከማታከብር አይነት ሰውን ሁሉን የምታከብር ሰሆነ ከታች እስከላይ ያለው ሰው ሁላ የሚያከብር ማንነት ይኖርሃል። ስለዚህ እሷ ስለወደድካት ስላፈቀርካት የምታደርገው ማንነት እንዳልወደ ስነ ልቦ ነው ያውቃል፣ አይምሮም ልቧም ያውቃል። ስለዚህ ሁሉም ሰው በተስማምቶ የሚወደው ለማህበረሰቡ ለሰው ቅርብ የሆነ ማንነት ያለውን ወንድ ጉልበት፣ አይጠይቃትም ሴት ልጅ በፍቅሩ ለመውደቅ ሴት ልጅ ወደሱ መቅረብ ለመፈለግ ምንም አይነት ኢነርጂ ማውጣት አይጠበቅበትም። ስለዚህ አንድ ዜት ወደድኩሽ አፈቀርኩሽ ሲል አንድ ወደ ብዙ ኢንቨስት ያደርጋል የሌለ ማንነቱን ላ ቢወልድ ያደርጋል። በጣም ያከብራታል። እንደወደዳት ነገር ምንም ሊያደርግ እንደሚችል እሷ ይነግራታል። ይሄ ታዲያ ስለወደዳት እንደመጣ ታስባለች። ነገር ግን እሷ ሰጥተው ሌሎች ወር ሌሎች እነዚህ ነገሮች በምስክርነት ሲነግራ ሲነግሯት ሌሎች ላይ ሲያደርገው እነሱ ለሱ የሚያሳዩት እሱ ሲያዩ እሱን ሲያገኙ በሚያደረጉት ሪያክት ለሱ ፍቅራቸውን ሲገልጹ፣ አክብሮታቸውን ሲያሳዩ ስታይ እውነት እንደሆነ ስለምታምን ብቻ ለሱ እጇን ለመስጠት ወይም በቀላሉ በፍቅር ለመውደቅ ወይም እሷን በፍቅር ለማስያዝ ይህ ወንድ ምንም አይነት ኢነርጂ ላያወጥ ይችላል ኤክስትራ። ስለዚህ ለእሷ አፈቀርኩሽ ብሎ ሲሄድ ወንድ ልጅ ስፔሲፊካሊ የሚሰጠውን ነገር ለሌላ ማህበረሰብ ሰጥቶ ተቀባይነት አግኝቶ እነሱ ሪያክት በሚያደርጉት ነገር እሷ ትማረካለች። ምክንያቱም ሪያሊቲ ነው፣ በቃ መሬት ላይ የወረደ እውነት ነው። በሆነ ስሜት ኦር በሆነ ስሜታዊነት ኦር በማስመሰል ወይም እሷን የእሱ ለማድረግ ያመጣ እንዳልሆነ ስለምታውቅ በቀላሉ ታፈቅርሃለች ምንም እንደማትሆን ምቾት እንዳላት ሁሉም የሚወደውን እንደወደደች ስለምታስብ በፍቅር ትወድቃለች። ከቻልክ በዙሪያ ባሉ ሰዎች ዘንድ ጥሩ ማንነት ያለ ጥሩ ተቀባይነትና ተወዳጅነት ቢኖርክ ሞር ኢዚ ትሆናለህ የፈለግካትን ሴት ለመጥበስ። አራተኛው ሴቶችን በቀላሉ በፍቅር የሚጥለን ወንድ ወይም የምንወደው ወንድ ምንም አይነት ልፋት ሳይለፋ እኛ ራሳችን እንድንሄድ የሚያደርገን ወንድ ፓሽን ያለው ነው። ፓሽኑን የሚያውቅ ለዛ አላማ ለዛ ጎል የሚሮጥ እስቲ እንስማም። አንድ በቃ ጎበዝ ተጫዋጭ ወሩ የሆነ ነገር ላይ በጣም ፕሮፌሽን የሆነ ወንድ ማተወድ ሴት አለች፣ እንዴት ትወዳለች? ሁሉም ሴት ከዛ ከመጣች በኋላ መጣት አሳምረህ አቀባበልን ከእሷ ጋር መቆየት ነው። ታይፕ ምርጫ ከሆነች ግን ሁላችንን አትራክት የሚያደርገን ወይ በቀላሉ የምንወደው ፋሽን ያለው ወንድ ነው። ፓሽን ስለ ወርክ ክርስቲያኑን ሜሲን፣ አንድ ፊልም አክተር ሁን ማለት አይደለም። አንተ ራስ የምትችለውን መማር ከሆነ በትምህርት ላይ ስራ ከሆነ ስራ ላይ በቃ ያለህ ነገር ላይ ያለህ ነገር ላይ ያለህን ነገር ማውጣት የምትችል ያለህ ነገር መኖር የምትችል ያለህን ነገር ለሰዎች ማካፈል የምትችል ሰዎች ፊት በኩራት የሚያቆም ማንነት ያለው ወንድ ነው ሴቶችን በቀላሉ የሚገዛው፣ እንጂ ቦርሳ ሙሉ ያለው ብር ያለው ኦር መኪና ያለው ወንድ አለ። እነሱን አይታ የመጣች ምን የምትለፋው የምታወጣው ኢነርጂ ነው፣ ውበት ብዙ ወንዶች የማይገባችው እሱ ነው። ምትላፋው ነገር ውበት በቃ ያ ነገር ያስወጣል። ሰዎችን ቅድም ያነሳሁት አይነት ነገር በሰዎች ያስወድዳል፣ ያስከብርሃል፣ ቦታ ያሰጥሃል። ያ ነው በቃ። አሁን ተመልሶ እኮ እዚህ ጨዋታ የሚሆነው በቃ ያ ነገር አትራክት ያደርጋል ሰዎችን። ከነሱ ውስጥ ደግሞ እኛ በዋናነት ነን። ለፍቅር አብሮ ለመኖር፣ ለትዳር፣ ለቁም ነገር ብለው ህይወታችን ውስጥ እንዲገባ የምንፈልገው እንደዚህ አይነት ወንድ ነው። ስለዚህ ወቅ ምን ወዳለው ማንኝኔ ምን ላይ ውጤታማ ነኝ? ይህንን እንኳን ፈልጎ ማያገኘውን ቆንጆ ሴት ፈልጎ ከእሷ ጋር በቃ አብሮ መሆን ይፈልጋል። ከዛ ካልተቀበረች ወይም አክሴፕት ካላረገችው ድሮም ሴቶች ገንዘብ ነው የምትወዱት፣ ያለውን ነው የምትወዱት ላብላ ትላላችሁ። ነው ሮንግ። አንተ ከፈለግ አንተ ውስጥ ያለውን ውብ የሚያደርግ ማንም ኤግኖር ችላ ሊልህ ወይም ማንም አክሴፕት የማያደርግ ማንነት የሚገነባው ውስጥ ያለውን እወቅ፣ አቅምህን አውቀ እሱ ላይ ፕሮፌሽናል ስትሆን ያ ውበት ነው። ያንን ነገር ላይ ያንን ነገር ከፍታ ላይ ስታስቀምጠው ፈለግካትን መምረጥ ትችላለህ። ዛ ምክንያቱም ሁላችንም አትራክት ያደርገናል። በቃ ኢዚ ነን። ያን ያህል በቀላሉ የምንወደው እንደዚህ አይነት ሰውን ነው። አምስተኛው ሴት ልጅ በቀላሉ በፍቅሩ የምትወድቅለት ወንድ ኩሩ ወንድ ነው። በቃ ኩሩ ወንድን እንወዳለን። ኩሩ ስንል ታዲያ ኮንፊደንሱን ለዱላ ወይ ሴት ልጅ ለመናቅ ሴት ልጅ ለማንቋሻ ሴት ልጅ ለመገላመጥ ሴቶች እንዲህ ናችሁ ብሎ በኮንፊደንስ ለመናገር አይደለም። ይሄ የተሳሳተው መንገዳችሁ ነው። አንዳንዱ በጣም ውፍ ሊሆን ይችላል፤ በጣም ቆንጆ፣ በጣም የተማረ፣ በጣም ስርዓት ያለው፣ ኮንፊደንስ ያለው በቃ በጣም ሙሉ ሰው የምንለው ሴት ጋር ሲደርስ ሴቶች ስትባሉ እና ምን ይሁን በቃ ይሄ ማንነት ካለ ስትመጣ በቃ አፒታይቶ ማን እንደመጣች እንኳን ሳታቅ፣ አፒታይቷን ትዘጋዋለህ። በራስ ተማመን ጥሩ ነው። ኩሩ ሁን። ኩሩ ካልሆንክ ሲጀመር ማን ይፈልጋል? ኩሩ ስትሆን፣ ድንበር ሲኖር፣ ቢዚ ስትሆን፣ የትም መገኘት ሳትችል፣ ውድ ስትሆን፣ ስትቀር ማን ነው የልጅ ምንድን ነው? እንዴት ሊኮራች እንዴት በራሱ ሊተማመን ቻለ? ከሱ ጋር መሆን የማትፈልግ ሴት የለችም። አንተ ጋር ስትመጣ ታዲያ ሴት የምትንቅ ነገሮችን የምታጣጥል ያለ እኔ ሰው የለም የምትል መሆን አይደለም። በራስ መተማመን ባይዘዌ መጣችም ቀረችም የወደድካት ግድም አይሰጥ። ሰዎች የምታከብር ሰዎች ከወደዱ ሶኬ ካልወደዱ ምንም ማድረግ አችልም ብለህ እዛ ማቹሪቲ ሌቭል ላይ እየደረስክ ገብቷቸኋል ብዬ ተስፋ አደርጋለሁ። ምክንያቱም ተቃራኒ ነው የምናደርገው። አሁን ያነሰዋቸውን ነው የምናደርገው። በቃ ሰዎች ዋጋ ሲሰጡ፣ ሰዎች ሲወዱ፣ ሰዎች ሲያከብሩ ወደ ታች ሰዎች የምታይ ከሆነ ከነሱ በፍጥነት የሆነ ቀን ወርደ ነው የምትገኘው። ላይታወቅ ይችላል ያለክ መልክ ያለክ አሁን እውቀት ያለክ በራስ መተማመን ገደል ይገባል። ምክንያቱም የሚኖረው ከሰዎች ጋር በሰዎች ዘንድ ስለሆነ ነው። አሁንም በድጋሚ ተመሳሳይ እኛ ሴቶችን ብቻ ሳይሆን ኤንቫይሮንመንትን፣ ሁሉንም፣ ጓደኞችን፣ ቤተሰቦችን በዙሪያ ያሉ ሰዎች በሙሉ እንዲወዱ የሚያደርግ ማንነት መገንባት ማለት ነው። በራስ መተማመን የራስን ዋጋ ማወቅ ማለት የዛኔ ማላት ትወድ ትችላለች። ስለዚህ ይህ ማንነት ካለው ወንድ ኩሩ ከሆነ ወንድ ኩራቱን በአግባቡ በስነ ምግባር ከሚጠቀም ወንድ ጋር ሁሏም ሴት በፍቅር ትወድቃለች። ያገባ ነውም ዋው እንላለን። ምክንያቱም የሁላችንም ባል ጋ ይህ ማንነት ላይኖር ስለሚችል፣ ግን ሁላችንም አእምሯችን ውስጥ አንዱ እንዳለ እንዲኖረን ከምንፈልገው ውስጥ በዋነኝነት የሚጠቀስ ይሄ ግሬስ ነው። በቃ ይሄ ማንነት ኩሩ የሆነ ማንነት ሰዎችን አኩርቶ እራሱን የሚያኮራ ማንነት ያለው በእንደዚህ በማክበር በመውደድ በመንከባከብ ያለውን በማካፈል የመጣ ማንነት ሲያኮራህ ነው ታዲያ እንጂ፣ በባዶ የሆነ ቁመት ስላለ የሆነ ጡንቻ ሲክስ ፓክ ስላለ የሆነች ቆርቆሮ መኪና ስለገዛ ምናምን የመጣ አይደለም። እሺ እንዳትሸወደው በዛ የሚመጣ ማንነት ጎርፌ ወስደዋል። ጎርፌ ወሰደው ቀን እኛም የለንም፣ በዙሪያ ያሉ ሰዎች የለ በስብዕና የመጣ ማንነትን ሰዎችን ያቆያል። እንደዚህ አይነት ወንድ ይማርካል። የልጆቹ እናት ለመሆን ከዚህ አይነት ወንድ እቀው ሙሉ ሴት ትጓጓለች። ሀሳቤን ከወደዳችሁት፣ ካመናችሁት እና ከተቀበላችሁት በላይ ካሳውቁኝ፣ ለልጆች ትጠቅማል ካላችሁ ሼር ማድረግ ይፈቀዳል። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስኪመጣቸው፣ ሰላም ኑልኝ።